እንዲት ነው የሚያምረው! ሳላስብሽ ወደድሽው? በጣም ቴት ይበቃልሽ። ሳላስብሽ እንኳን ደስ ያለሽ። ደስ እንዴት ነው ያረፍበኝ። ወይዘሮ ሮማ፣ ምን ችግር አለው እንዴ? ደግሞ ወይዘሮ ሮማን አትበይ። ቅድም እቴቴስፊ ሰብትሻለ በዛው ቀን ሳላስብሽ። እንዴት ነው ታዲያ ወደድሽው?

ቴቴ ቲ ውይ ሳላስብሽ፣ ሳልነግርሽ፣ አንድ በጥባጭ ምን፣ ናኦድ የሚባል ልጅ አለ። ናኦድ? ወንድ ልጅ? አዎ። ጉዳዩ ምስኪን ትንሽ። እዛ ጋ ስልክ አለኝ፣ አቅብኝ ልደውልለት። ሄሎ፣ ማሚዬ። ቤት መጣሽ እንዴ? አዎ ናዎዴ፣ መጥቻለሁ፣ ቤት ነኝ። በቃ እኔም ሰፈር ነኝ፣ እየደረስኩ ነው። እየመጣ ነው እንዴ? በቃ ና። አይገርምሽም? እየመጣ ነው ለካ። በይ ሳላስብሽ፣ በይ ሳላስብሽ ማሚዬ እኔ እናት፣ የኔ ጣፋጭ። እንደ አንተ ረባሽ! ለምን እንደው ሰፈር የምትበጠብጠው? ማሚ ይቅርታ፣ እንግዳ ነበረ እንደ ረበሽኩኝ። ሳላስብሽ ትባላለች። እንግዳ አይደለችም፣ እህትህ ናት። እንደ ማሚ ምን እያልሽ ነው? ማን የወለዳት? ወይዘሮ አየለች ና አቶ ደበበ ናቸው የወለዷት። ታዲያ ማሚ ሌላ ልጅ አለች ማለት ነው? እንደ ቆይ፣ አሁን እኔ ስታይኝ ምን ይሄ ነው አቶ ደበበንና ወይዘሮ አየለችን የምመስለው? አለካ አንቺ ወይ ዘሮ ሮማንሽ አይነት ጀግና ነህ። እባክህ አውቀህ ሞታል። ና እንብላ። ሞኛ ሞኝ ነው። መጀመሪያ እንዴት አደርሽ? አይቀርም ይባላል ይባላል በልሽ። ልጅቷን ጾማ እንዳታውላ ታደርሃል። ምግብ ሰርታችሁ ብሉ። እንዴ ማ እንዴ ለሱ ማጨነ ችግር ይሉ ነግር ያለው ጾማ ነው። እንዴት አደራችሁ? ሳላስብሽ እንዴት አደርሽ? ግን ተመቸሽ? መኝተው ቆንጆ ነው። መልካም በሉ ቁርስ ሰርታችሁ ብሉ። እሱ ብዙም ያው ምግብ ማብሰር አይችልም። እቃዎቹን ያሳይሽና አንቺ ያው መቼም ሴት ነሽ አይጠፋብሽም። ሰርታችሁ ብሉሽ ጾማችሁ እንዳትሉ። ናወድዬ አደረሃን እሺ። አረማም እንዳታስቢ፣ ችግር የለውም እሺ። ለቁርስ ማለት ነው። ብቻችንን ነው፣ እኔና እነሱ ምኑ ነው እዚህ ሳላስብሽ። እሺ፣ ምንም አታስቢ አትጨነቂ። እሺ፣ ቁርሳችሁን ስሩ ብሉ። ተንከባከባት፣ አዝናናት እሺ። እንዳይጨንቅሽ፣ እሺ፣ ምንም እንዳትጨናነቂ እሺ። ቴቴ አንተ እንዴ ነው በሉ፣ ሰላም ዋሉ እሺ አሁን ሳላስብሽ፣ ምን የመሰለች ቁርስ ነው ሰርቼ ማበላሽ። አይ፣ እሱ ማቴ አይችልም ብላኛል። እንዴ ለሳንዱች ማላንስ ነው እንዴ? ነው ደግሞ እሱ እሱን እየሰራው ሳይሻል። አሁን አንቺ ቁጭ በይ፣ እንግዳ ነሽ። እሺ፣ እሺ። ማን ነው እንዴ አየለች፣ ምን ነው በጠዋቱ? ኧረ እባክህ እንደው በላይ አልነጋለኝ እኮ እንደው ስጨነቅ አደርኩ እኮ። ምን ነው? ነይ እስኪ ዝለቂ፣ ግቢ ቁጭ ብዬሽ ነው ያደርኩ። ግቢ እስኪ ነይ እስኪ ቁጭ በይ። ደራችሁ ምናደራችሁ? እንደው ምን ሆነሽ ነው የተጨነቅሽ? ያለልሽ ነገር እያወቅኩት ነው ግድ የለሽም፣ ግን አትጨነቂ። እኔ እምልህ በለ እንደው ልብ እርፍ ያለባትች ዜት ምን ያህል ብታውቃት ወይዘሮ ሮማንን? እንደው ወይዘሮ ስላት ትልቅ ሰው አድርገሻት ነው? ስራዋ ነው ወይዘሮ ያስበላል። እንዴት እዚህ እርዳታ ከመርዳቷ በፊት ታውቃት አለ? ትውልዷም እድገቷም እዚሁ ነው። እኔ ልጅ ሆና ነው የማውቃት። እዚህ ቀያችን ነው እንዲህ ያደገችው። አዎ አንቺን ደበባ አግብቶ ከማምጣቱ በፊት እሷን ቤተሰቦቿም እዚሁ ነበር የሚኖሩት። እንዴት እንዴት በላይ እስቲ ግልጥ ግልጥ ልጥ አድርገ ንገረኝ። ይኸውልሽ አየለች፣ የወይዘሮ ሮማን እናት በሰልፌ ትባል ነበር። እንዴት አይነት ደርባባ የተሽሞንሞኔ ሴት መሰለችሽ! አባቷ ደግሞ አቶ ምን ተስኖት፣ እንዴት ያለ ጀግና ነበር፣ የወንዶች ራስ አቶ ምንተስኖት ተስኖት። የሚባለውን ስም ሳልሰማው አልቀረውም። እንዴታ ታዲያ፣ እኒሁ ቤተሰቦች ሰቦች እዚሁኛው ቀይ አንድ ላይ ነበር የሚኖሩት። ወይ ጉድ! እሺ በላይ፣ ታዲያ የአቶ ምንተስኖት አንድ ዘመድ ከከተማ መጥቶ ወደ ሌላ ሀገር ሄደ ሰርተት ትለወጣለ ብሎ ይዞት ሄደ። የሰዎች ታሪክ እኮ እንዶ ይገርማል። ከዚያም የሄደበት ሀገር ሳይታወቅ እምጢውን ስምጥ የገባበት ጠፋ። ከዚያም ልጁና ባለቤቱ ችግር ላይ ወደቁ። እንደ ወይዘሮ በሰልፌም ከዛ ወዲህ ከብቶቿን ስትሸጥ፣ ያላትን ጥሪት ሁሉ ስታሟጥጥ፣ ከዛሬ ነገ ድምፁን እሰማለሁ ስትል ሁሉ ነገሯን አማጣ ባዶ እጇን ቀረች። በላይ፣ አንተ በላይ፣ ከማን ጋር የምታወራው እንዴ? ወይ አየል መተሻል እንዴ! በሞትኩት፣ እንደው እንዴ ነሽ? በረታሽ? ደህና ነሽ? ጨዋታችሁ ላይ መሀል ገባው መሰለኝ። እስኪ ተጫዋወቱ፣ ይቅርታ። እኔ አንዳንድ ነገር ልስራና ቡና እያፈላን እንጨዋወታለን። መጣ፣ ተጫዋወቱ እና ያው ልጅ ትምህርት ቤቱ ልጅቷ ትምህርቷ እንዳታቋርጥ ሲረዳት፣ ያገሬውም ሰው የሚበሉትን የሚጠጡትን እየሰጠ ሳይቸገሩ እንዲኖሩ አደረጋቸው። በኋላ አቶ ምንተስኖት ከየት መጣ ከየት ሳይባል ድንገት ከተፋለ፣ ያ ሁሉ ችግር አከተመለት። ሌላ አዲስ ታሪክ ደግሞ ተጀመረ። ተመስገን ተመስገን። ፈጣሪ የማይቀይረው ታሪክ የለ። እሱ ምን ይሳነዋል? ይሄው ልጅ ታዲያ እሱ ለታቢስ አይደለ የመጣው ልጁንና ሚስቱን ይዞ ወደ ከተማ ሊሄድ ነበር። በኋላም የደረሰባቸውን ችግር የተወጣላቸው የአገሬ ሕዝብ መሆኑን ሲያውቅ እዚሁ ቀርቶ ቤተሰቡን፣ አካባቢውን፣ ትምህርት ቤቱን እየረዳ እዚሁ ቆየ። እንደው ከቆይታ በኋላ ሚስቱንም በሞት አጣትና ልጁን ይዞ ከተማ ገባ። ታዲያ እሱም እዛ ከተማ ሄዶ ልጁን ወይዘሮ ሮማንን አስተምሮ ለቁም ነገር ለወግ ማረግ ካበቃ በኋላ እሱም ከትንሽ ቆይታ በኋላ ህይወቱ አልፏል ወይ በሞትኩት አይሞት ክፉ ክፉንም ደጉንም አንድ ላይ ይወስዳል አይደል እናም ወይዘሮ ሮማን እኔን እዚህ ድረስ ፈልጋ ይመታ ስትነግረኝ በጣም ገርሞኝ ነበር አይ ታዲያ ወይዘሮ ሮማን ይህንን ነገር እዚህ መታ እንዴት ልታደርግ አቶ በላይ እዚህ ድረስ ፈልጌ የመጣሁት ያው ቤተሰቦች እናንተ ስለምታውቃቸው ነው። አባቴ ምን ተስኖት ከዚህ ዓለም በሞት ከተለየ አንድ ወር ከአስራ አምስት ቀን ሆኖታል። ምን አልሽ ልጄ? ምን ተስኖት አረፈ ነው ያልሽ? አፈር በሆንኩት ወንድሜን፣ ታዲያ ለእኛ እንዲህ ነው የሚነገረው? እዚህ እኮ ስንት ወገን ዘመድ አለው? ከአባቴም ኑዛዜ ውስጥ አንዱ ይሄ ነበረ። የአገሬ ሕዝብ በእኔ እንዲያዝን ሳይሆን በእኔ እንድደሰት ነው የምፈልገው ብሎኝ፣ ያው የሀገሬውን ሕዝብ አንዳንድ ነገር ለማድረግ ነው፣ ቃሌን ለመጠበቅ ነው የመጣሁት። አይ ደግ ሰው፣ አይ መልካም ሰው! እንዲሁ ምን አለ አፈር እንኳን ባለበስኩት ይቆርጥልኝ ነበር። አይ ወንድሜ ተው በቃ፣ አሁን ምን ይደረጋል? ባይሆን እሱ በህይወት እያለ ሲያደርግ የነበረው መልካም ነገር ይሁን እንዳስቀጥል ቃል አስገብቶኛል። በዚህ ጉዳይ ደግሞ ልትረዳኝ የምትችለው ብቸኛ ሰው አንተ ነህ፣ ወዳጄ በላይ። እንግዲህ እንዳደረገች ታደርጋት። አሁን ልቤ እርፍ አለ ወይ። እንደ ጨዋታችሁን አልጨረሳችሁም እንዴ? ወይ በላይ ደግሞ በወራ ያደረጋት። ኑ ግቡ፣ ኑ እንግባ። ቡና ፈልቷል። ደረሰልሽ። ኑ ግቡ። እንደምን እያደረክ ነው እዚህ? እንዴት አላስብሽም? አልጋሽን እያነጠፍኩ እኮ ነው እኔ እራሴ አነጥፈዋለሁ። ተረጋ፣ አልጋሽን ጠፍ። እውነትም ሴት ልጃ አለችበት ቤት ትደምቃል የሚባለው እውነት ነው እንዴ! አሁን ግን እኔ ከፍቶኛል። ቅናተኛው ከፋ ምን ነው ሳላስብሽ አስደድንገት ሽንኩ አልመጣም ብለሽኛል ነበር እንዴ?